ሰላም፣ ጤና ይስጥልን። እንደምናርፍዳችኋል። መርዳ ሰፋ ነኝ፣ ከማያኒውስ ጋር እናሆም። ኢትዮጵያን ጨምሮ በበርካታ የአፍሪካ ሀገራት የእርሻ መሬት ግዢን እያስፋፋች ያለችው የተባበሩት አረብ ኤምሬትስ። ባለፉት አስርት ዓመታት የተባበሩት አረብ ኤምሬቶች በፖሊሲዋ በአፍሪካ የኢኮኖሚ የበላይነት ለመያዝ ፍላጎቷን ታንጸባርቃለች። ይህም ፍላጎቷ ግዙፍ ኢንቨስትመንቶችን ጨምሮ የንግድ ልውውጧን እና የወደብ አስተዳደሯን ማሳደግን ያካትታል። የባህረ ሰላጤዋ ሀገር በተጨማሪም በአፍሪካ ግዙፍ የመሬት ግዥን እንደ ስልት እየተከተለች ሲሆን ትላልቅ የእርሻ መሬቶችን ለቅንጡ ቱሪዝም የሚሆኑ የዱር እንስሳት መገኛ አካባቢዎችንና የባህር ዳርቻዎችን በእጇ አስገብታለች። በዚህም ሳትገታ ለካርቦን ማምረቻ የሚሆን ሚሊዮኖች ሄክታሮችን ጫካዎችን የግሏ አድርጋለች። ይሁን እንጂ ሸፊ ስፋን ያለው እና በአካባቢው ማህበረሰብ ላይ ጉዳት ያስከትላል በሚል ይህ ሀገሪቱ እንቅስቃሴ በተቸዎች እና በአካባቢ ጥበቃ ቡድኖች ዘንድ መሬት ነጠቃ ስልት ተደርጎ ይታያል። የመሬት ግዢዎቹ መሬቱን በሸጡት የአፍሪካ ሀገራት የሀብት ጦት፣ የምግብ ዋስትና ስጋት፣ ነባር የሀገሬውን ሰዎች ማፈናቀል ግጭት ማባባስ እና የአካባቢ ጥበቃ አስመሳይነትን የመሳሰሉት አሉታዊ እንድምታዎችን አሉት። እንደ አውሮፓውያን አቆጣጠር በ2023 የዓለም ባንክ መረጃ እንደሚያሳየው 0.7 በመቶ ብቻ የሚሆነው የተባበሩት ዓረብ ኤምሬት መሬት የሚታረስ ነው። ከ85 እስከ 90 በመቶ የሚሆነውን ምግቧን ከውጭ የምታስገባው አቡዳቢ በ2018 ብሔራዊ የምግብ ደህንነት በሀያ ሃምሳ አንድ ስትራቴጂ የተባለ አመቱን ሙሉ ለመላው ዓለም በደህንነቱ የተጠበቀ የተመጣጠነ እና በቂ ምግብ በማቅረብ ረሃብን ዜሮ ለማድረስ ዓላማ የሰነቀ እቅድ ይፋ አድርጋለች። ባለፉት አስርት ዓመታት የባህረ ሰላጤው ሀገር ከአፍሪካ ሀገራት ጋር በተለይም በምግብ ዘርፍ ያላትን የንግድ ልውውጥ በፍጥነት አስፋፍታለች። ይህ ጥረት የምግብ ምርቶችን ከማግኘት ሀገሪቱን የዓለም የምግብ ንግድ ማዕከል ወደ ማድረግ ወዲያ የተስፋፋ ሲሆን በአፍሪካ የመሬት ግዥዋን እንድታስፋፋም መንገዱን ጠርጓል። የግዢ ስምምነቶች በአብዛኛው ከንጉሣዊያን ቤተሰቦች ጋር ግንኙነት ባላቸው ኩባንያዎች በኩል የተፈረሙ ናቸው። እነዚህ ኩባንያዎች በአፍሪካ የተባበሩት አረብ ኤሚሬቶች የግብርና ክንድ ሆነዋል። ኤዲኪው፣ አልአድሃራ፣ አልኩድራ ሆልድሲንግ፣ ኤሊትስ አግሮኢንቨስተርስ፣ አልሩዋንድ፣ ጂናን ኢንቨስትመንት ኢንተርናሽናል ሆልዲንግ ካምፓኒ እና አቡዳቢ ኢንቨስትመንት ኦቶሪቲ በዋናነት ተጠቃሽ ናቸው። አቡዳቢ ባለፉት ዓመታት ከኢትዮጵያ፣ ግብጽ፣ ኬንያ፣ ኡጋንዳ፣ አንጎላ፣ ሞሮኮ፣ ማዳጋስካር፣ ናሚቢያ፣ ሴራሊዮን እና ሱዳንን ጨምሮ ከበርካታ አፍሪካ ሀገራት የእርሻ መሬቶችን ገዝታለች። ኢትዮጵያና ኢምሬትስ ፋርምላንድ ግራብ ዶት ኦርግ የተባለው ድረገጽ የኢምሬትስ ኤሊት አግሮ ኢንቨስትመንት የተባለው ኩባንያ በኢትዮጵያ ስንዴ ማምረት ለመጀመር እቅድ እንዳለው ከሁለት ዓመት በፊት ዘግበዋል። ኩባንያው ስንዴ ላይ እየጨመረ ባለው ፍላጎት ምክንያት በኢትዮጵያ ለማምረት እያጠና መሆኑን የገለጸ ሲሆን የስንዴው ምርቱ ወደ ኤምሬትስ የሚላክና ለኢትዮጵያ ገበያ የሚቀርበው መሆኑን ጠቁመዋል። እንደ ኤሮፓውያን አቆጣጠር ከ2018 ወዲህ ኢትዮጵያና የተባበሩት አረብ ኤምሬትስ የሁለትዮሽ ግንኙታቸውን በንግድ ኢንቨስትመንት እና በደህንነት ትብብር አጠናክረዋል። ኢትዮጵያ ለኤምሬትስ በአፍሪካ ቀንድ ዋነኛ አጋር ስትሆን ግንኙነታቸውን ዘርፈ ብዙና ስልታዊ ነው። በተለይ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ ሀገሪቱ ዲፕሎማሲያዊ፣ ፖለቲካዊ፣ ኢኮኖሚያዊና የደህንነት ግንኙነቶችን በከፍተኛ የመሪዎች ጉብኝትና በንግድና ኢንቨስትመንት አሳድገዋል። በሌላ ዜና በሱዳን ቁልፍ የሆነችው ከተማ ኤልፋሸር በፈጥኖ ደራሽ ኃይሉ ቁጥጥር ስር ከኋለች በኋላ የጅምላ ግድያ ይጨምራል የሚል ፍርሃት ተቀስቅሷል። የሱዳን መከላከያ አዛዥ አብዱል ፈታህ አልብርሃን ሰኞ ምሽት ባደረጉት ንግግር ጦራቸው ስልታዊ ውድመት እና የንጹሃንን መገደል ተከትሎ እንዲወጣ ማዛቸውን ተናግረዋል። የተባበሩት መንግስታት በበኩሉ የጅምላ ግድያ ስለመኖሩ ተጨባጭ መረጃዎች አሉ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 እንደ ኤሮፓን አቆጣጠር በ2023 የተጀመረው የሱዳን የእርስ በርስ ጦርነት ለሺዎች ሕይወት መጥፋት ምክንያት ሲሆን 12 ሚሊዮን የሚጠጉ ሰዎችን ከቀያቸው አፈናቅሏል። የፈጥኖ ደራሹ ተዋጊ ኤልፋሸር ለ18 ወራት ያህል በከበባ ውስጥ ቆይተው በመቶ ሺዎች የሚቆጠሩ ሰላማዊ ዜጎች እንዳይንቀሳቀሱ በማድረግ የረሃብ ቀውስ እንዲከሰት አድርገዋል። የጠል ዩኒቨርሲቲ ሁማኒታሪያን ሪሰርች ላብ ለቢቢሲ እንደተናገረው ከከተማዋ በአማጽያኑ እጅ ከገባችበት ጊዜ አንስቶ የሳተላይት ምስሎች በጅምላ የተገደሉ ሰዎች ክምር ወይም ከከተማዋ ዙሪያ ከታጠረው አጥር አምልጠው ለማውጣት ሲሉ በልሞ ባለሙ ተኳሾች የተመቱ ሰዎች አስክሬን ያሳያል ብለዋል። የምርምር ቡድኑ ዳይሬክተር በኤክስ ገጻቸው ላይ በሳተላይት ምስል ላይ ደም እንደውሃ ሲፈስ ማየታቸውን ድንጋጤን እንደፈጠረባቸውም ጽፏል። ናትናኤል ሬድመንድ ግድያ የሚፈጸምበት ፍጥነት፣ መጠን እና ጭካኔ ባለፉት 25 ዓመታት ስራዬን ስሰራ ካየሁት ሁሉ የከፋ ነውም ብለዋል። በተመሳሳይ በሱዳን የመንግስታት ድርጅት የሰብአዊ መብት ጉዳዮች ቡድን በጅምላ ግድያ እንዲሁም ለማምለጥ በሚሞክሩ ሰላማዊ ሰዎች ላይ በሚፈጸመው ጥቃቶች ደራሾች ፈጥኖ ደራሾች እና ቤቶች ለቤት አሰሳዎች መረበሹን አስታውቀዋል። ከሱዳን ጦር ጎን የተሰጠ የተሰለፉት የዳርፉር ታጣቂዎች ቡድኖች ጥምረት ከተማዋ በፍጥኖ ደራሽ ኃይሉ እጅ ከወደቀች በኋላ ሁለት ሺህ ሰላማዊ ሰዎች መገደላቸውም ተናግረዋል። ይህ መረጃ ከገለልተኛ ወገን አልተጣራም። ከኤል አልፋሸር አምልጦ የወጣ አንድ ግለሰብ ለቢቢሲ በከተማዋ የቀሩ ቤቶቹን ማግኘት ባለመቻሉ ፍርሃትና ተስፋ መቁረጥ እየተሰማው መሆኑንም ተናግረዋል። በሌላ ዜና ሩሲያ ሩሲያ በዩክሬን ዋና ከተማ ኪየቭ ላይ በፈጸመችው የሚሳይልና ድሮን ጥቃት በሰዎች ላይ የሞትና የአካል ጉዳት ደረሰ። ጥቃቱን ተከትሎ የዩክሬን ፕሬዚዳንት ዘለንስኪ የተፈጸመብን ጥቃት ጠንካራ የአየር መቃወሚያ እንደሚያስፈልገን ማሳያ ነው ብለዋል። የዩክሬን ጠቅላይ ሚኒስትር በበኩላቸው ጥቃቱ አጸደ ሕፃናትን ጨምሮ በሰላማዊ ሰዎች መኖሪያ የተከናወነ ነው ብለዋል። እንዲሁም በኃይል መሰረተ ልማቶች ላይ ያተኮረ ነበርም ያሉ ሲሆን ሩሲያ መጪውን ክረምት በማስመልከት ከፍተኛ ሰብአዊ ቀውስ እንዲፈጠር እየሰራች መሆኑን አስረድተዋል። የዩክሬን የውጭ ጉዳይ ሚኒስትር በበኩላቸው በዲሮ ካላቪ እና ሱሚ ግዛቶች ውስጥ በኃይል መሰረተ ልማቶች ላይ ያነጣጠረ ድብደባ መከናወኑን አስታውቋል። የዩክሬን መከላከያ ሚኒስትርም በሀገሪቱ ወታደራዊ ኢንዱስትሪዎች ላይ ከባድ ጥቃት መፈጸሙን ይፋ አድርገዋል። ይህንን ጥቃት በማስመልከት ፕሬዚዳንት ዘለንስኪ በቴሌግራም ገጻቸው ይህን ጥቃት ጠንካራ የአየር መቀበያ ሲስተም እንደሚያስፈልገን ማሳያ ነው ብለዋል። የዩክሬን ከተሞች ከሩሲያ ተደጋጋሚ ጥቃት መካከል የምንችለው በዚህ ብቻ ነው ብለዋል ሲሉም የዘገበው አልጀዚራ ነው። የሰዓቱን ዜና በዚህ ጨርሰናል። መረዳ አሰፋ ነኝ። ከዜናዎቹ ጋር መልካም ጊዜ